ለጋርሲያ በኤልበርት ሁባርድ የተላከ መልእክት። ይህ መጽሐፍ ለጋርሲያ የተላከ መልእክት ጥብ ነው፣ ስለ ተነሳሽነት፣ ኃላፊነትና ወደ ሕይወት ስኬት የሚመራ የአመለካከት ዓይነት አጭር ግን ኃይለኛ ታሪክ። ይህ መጽሐፍ ብቻ አይደለም፣ በተግባር ላይ ያተኮረ የሕይወት ትምህርት የያዘ ድንቅ ሥራ ነው። የመጽሐፉ ማጠቃለያ። ታሪኩ የተመሠረተው በስፔን አሜሪካ ጦርነት ወቅት በ1898 ዓመተ ምህረት በተገኘ እውነተኛ ክስተት ላይ ነው። ዩናይትድ ስቴትስ ለኩባ አማረ መሪ ጄኔራል ጋርሲያ ጠቃሚ መልእክት መላክ ነበረባት። ችግሩ ጋርሲያ የት እንዳለ ማንም አያውቅም። ሰውየው ከጓደኛና ከጠላቶች የተደበቀ በኩባ ጥቅጥቅ ባለ ጫካ ውስጥ ነበር። ታዲያ መልእክቱን የሚወስደው ማን ነው? አንድሪው ሮዋን የሚባል ወታደር ተልዕኮ ተሰጥቶታል። እናም አላስፈላጊ ጥያቄዎችን ሳይጠይቅ ሰበብ ሳይሰጥ መልእክቱን ተቀብሎ የጠላትን ግዛት አቋርጦ ሕይወቱን ለአደጋ አጋልጦ መልእክቱን አስተላልፏል። ይህ ድርጊቱ ቀላል ነገር ቢመስልም መልእክቱን እንደታዘዘው ግን ማድረሱ ለታሪክ ታማኝነቱን ኃላፊነት የሚሰማው እና የማይበገር መሆን ምን ማለት እንደሆነ ማሳየቱ ወሳልታል። የመጽሐፉ ቁልፍ ጭብጦች ከታሪኩ በስተጀርባ ያሉት ትምህርቶች፣ ተነሳሽነትን ይወሰዱ መመሪያዎችን አይጠብቁ እርምጃ ይወሰዱ። ሰበብ ማብዛት አያስፈልግም የተሳካላቸው ሰዎች በማጉረምረም ጊዜ አያባክኑም። የሥራ ሥነ ምግባር ጥሩ ዕድሎች የሚከናወኑት ነገሮችን ለሚያከናውኑት ሰዎች ብቻ ነው። በራስ መተማመን ችግሮችን በራስዎ የማስተናገድ ችሎታ ያልተለመደና ጠቃሚ ችሎታ ነው። የመተማመን ኃይል መሪዎች ሊተማመኑባቸው ለሚችሉ ሰዎችም ዋጋ ይሰጣል። በአጭሩ ይህ መጽሐፍ ሕይወትዎን ሊለውጥ የሚችል አስተሳሰብ ያስተምራል። ወደ ዳሰሳችን ጠለቅ ብለን ስንገባ በመጀመሪያ የመጽሐፉ ጥንካሬዎች የሚባሉ አጭር፣ ኃይለኛና ለማንበብ ቀላል መሆኑ፣ ስለ ተነሳሽነትና ተግባር ግልጽ የማይረሳ መልእክት ስላለው ሰዎች ለራሳቸው ስኬት ኃላፊነት እንዲወስዱ በማነሳሳቱ። ሲቀጥል የመጽሐፉ ድክመቶች ሊባሉ ስለሚችሉት ነጥቦች ሲመጣ ደግሞ ባቀራረቡ በጣም ቀጥተኛና፣ ካለንበት ዘመን ትንሽ የቆየ መሆኑ በጣም ቀላል አድርገው ሊመለከቱት ይችላሉ። በተጨማሪም የያዘውን ጠንካራ ባህሪያት እንዴት ማዳበር እንደሚቻል ከመግለጽ ይልቅ ለምን አስፈላጊ እንደሆኑ ብቻ ነው የሚገልጸው። በዚህ መጽሐፍ ማን ሊደሰት ይችላል ካልን በስራም ሆነ በህይወት የበለጠ ስኬታማ ለመሆን የሚፈልግ ማንኛውም ሰው፣ ኃላፊነት የሚሰማቸው ሰራተኞችን የሚፈልጉ መሪዎች፣ አስተዳዳሪዎች እና የንግድ ባለቤቶች፣ የታፈነ ስሜት የሚሰማቸውና እርምጃ ለመውሰድ መነሳሳት የሚያስፈልጋቸው ሰዎች። አሁን ደግሞ አስር ተግባራዊ የህይወት ትምህርቶች ከመጽሐፉ ከመርሆች እናዎች ጋር እኔ አንድ ዓለም የሚሸልመው አድራጊዎችን ፈጻሚዎችን እንጂ ተናጋሪዎችን አይደለም። ያለ ሰበብ እርምጃ የሚወስዱ ሰዎች ዝም ብለው ከሚናገሩት የበለጠ ስኬታማ ናቸው። ተነሳሽነትን ከመጠበቅ ይልቅ አሁን ይጀምሩ እና በመንገዱ ላይ ነገሮችን ይወቁ። ተግባር እድሎችን ይፈጥራል። አንድሪው ሮዋን ዝርዝር መመሪያዎችን አልጠየቀም፣ መልእክቱም ወስዶ አስተላልፏል። ሁለት ሰዎች የሚተማመኑበት ሰው ይሁን። በማንኛውም ስራ ወይም ቡድን ውስጥ በጣም ዋጋ ያላቸው ሰዎች ያለ ቁጥጥር ነገሮችን የሚያከናውኑ ናቸው። በአስተማማኝነት መልካም ስም ያዳብሩ። ይታዩ፣ ጠንክሮ ይስሩ እና ይከታተሉ። ሰዎች ራሳቸውን በሚያረጋግጡ ሰዎች ላይ እምነት አላቸው። በቡድን ፕሮጀክት ውስጥ መሆንህን አስብ። ከታማኝ ሰው ጋር ወይም ሰበብ ከሚፈጥር ሰው ጋር መስራት ትመርጣለህ? አራት የሚወስደውን ሁሉ ከአመለካከት አዳብር። ተግዳሮቶች የህይወት አካል ናቸው። አሸናፊዎች መንገድ ያገኛሉ። ከባድ ሥራ ሲገጥምህ ወደ ኋላ አትመለስ። ተነሳ እና ጀምር። ቁርጠኝነት ወደ ስኬቶች ይመራል። አንድ አትሌት ለኦሊምፒክ ስልጠና እንደሚሰጥ አስብ በሚከብድበት ጊዜ አይቆሙም ይገፋፋሉ አምስት ፍጹም ሁኔታዎችን መጠበቅ አቁም ስንሰ ሐሳብ ሁሉም ነገር ፍጹም እንዲሆን ከጠበቁ በጭራሽ አይጀምሩ ካለህበት ጀምር ባለ ነገር ጀምር እና በምትሄድበት ጊዜ አሻሽል ስኬት ከፍጹምነት ይልቅ ተግባርን ይደግፋል ስድስት ስኬት የሚመጣው ችግሮችን በመፍታት እንጂ በመሸሽ አይደለም ህይወት በእንቅፋት የተሞላች ናት። ፊት ለፊት መጋፈጥ ባህሪን እና ችሎታን ይገነባል። ችግር በሚፈጠርበት ጊዜ የሚወቅሰውን ሰው ከመፈለግ ይልቅ መፍትሄዎችን ፈልጉ። ችግር ፈቺ ስትሆን ዋጋ ይጨምራል። አንድ ዶክተር፣ መሐንዲስ ወይም ሥራ ፈጣሪ የሚሳካላቸው ችግሮችን በየቀኑ ስለሚፈቱ ነው። ሰባት ተግሣጽና የሥራ ሥነ ምግባር ቢት ታለንት ከጥሬ ተሰጠው በላይ ጠንክሮ መሥራት እና ወጥነት ያለው ጉዳይ ነው። እርስዎ በጣም ብልህ ወይም ጠንካራ ባይሆኑም እንኳ ተግሳጽ ብዙ ርቀት ይወስድዎታል። በጊዜ ሂደት የሚደረጉ ጥረቶች ብዙ የዓለም ደረጃ ያላቸው ሙዚቀኞች ተሰጥኦ ያላቸው አልነበሩም። በየቀኑ ለዓመታት ይለማመዱ ነበር። ስምንት በነጻነት የመሥራት ችሎታ ሌላ ኃያል ነው። ስንሰ ሐሳብ መሪዎች ያለ የማያቋርጥ መመሪያ ሊሰሩ የሚችሉ ሰዎችን ይወዳሉ። ኤምቺ ከዚህ በኋላ ምን ማድረግ አለብኝ ብለህ አትጠይቅ። ተነሳሽነት ይውሰዱ። ነፃነት ወደ መሪነት ይመራል። ሁለት ሰራተኞች በአንድ ጊዜ ቢጀምሩ ነገሮችን በራሱ የሚያሰላው በፍጥነት ይነሳል። ዘጠኝ እምነት የሚጣልበት እና ታታሪ መሆን። ሰዎች እርስዎን ለመርዳት ይፈልጋሉ። የእርስዎ ድርጊት ሌሎች እርስዎን እንዴት እንደሚያይ ይቀርጻሉ። አንድ ሰው እምነት የሚጣልበት ሰው ማየታቸውን ያረጋግጡ። መልካም ስም የረጅም ጊዜ ምንዛሬ ነው። ሮዋን ዝነኛ የሆነ ወድለኛ ስለነበረ ሳይሆን ኃላፊነቱን ስለወሰደ ነው። አስር በመጨረሻ ድርጊት እርስዎን ይገልጻል። የምትሰራው ነገር ከምትናገረው የበለጠ ይናገራል። እንደ ታላቅ ሆኖ መታየት ከፈለግክ ጥሩ ነገሮችን አድርግ። አሁን ጀምር። ድርጊት ውርስህን ይገነባል። በታሪክ ውስጥ በጣም ስኬታማ ሰዎች፣ አንስታይን፣ ሊንከን፣ ኦፕራ ባደረጉት ነገር ይታወሳሉ። ይህን መጽሐፍ ማን ማንበብ አለበት? ካለ በሙያቸው ብቁ መሆን የሚፈልጉ ሰዎች፣ ወጣት አዋቂዎች እና ተማሪዎች ኃላፊነት እና ተነሳሽነት ይማራሉ ሰበብ የሰለቸውና ሕይወታቸውን ለመቆጣጠር ዝግጁ የሆነ ማንኛውም ሰው። የመጨረሻ ሐሳብ። በሚቀጥለው ጊዜ አንድ ሰው ተግባር ሲሰጥቼ እንዴት ብለህ አትጠይቅ፣ ከእንደ ተፈጸመ ይቁጠረው።